የአሜሪካ ህጋዊ የመኖሪያ ፈቃድ ግሪን ካርድ ላላችሁ ከስድስት ወራት በላይ ከሀገር ውጭ የቆዩ ህጋዊ የአሜሪካ ነዋሪዎችን ግሪን ካርድ ፐርማነንት ሬዚደንት ወደ አሜሪካ ሲመለሱ በፈቃዳቸው የአሜሪካ ነዋሪነታቸውን አሳልፈው እንደሰጡ የሚገልጸውን ፎርማ የአራት መቶ ሰባት እንዲፈርሙ የመጠየቅን አማራጭ ተግባራዊ እየተደረገ እንደሆነ ሁነቱ ያጋጠማቸው ሰዎች እየገለጹ ነው። ይህ ፎርም በገዛ ፈቃድ የመኖሪያ ፈቃድን ከዚህ በኋላ አልፈልገውም ብሎ አሳልፎ ለመስጠት የሚውል ነው። ስለዚህ ከአሜሪካ ውጪ ያላችሁ ወደ አሜሪካ ስትመለሱ አንድ መኖሪያ ፈቃዱን በፈቃደኝነት ለመተው ካልፈለጋችሁ በስተቀር ፎርም 407 ላይ የመፈረም ግዴታ የለባችሁም። ሁለት ወደ አሜሪካ ስትገቡ ከስደተኞች ጉዳይ ሰዎች ኢሚግሬሽን ኦፊሰርዝ የሚቀርብላችሁን ማንኛውንም ሰነድ ሙሉ በሙሉ ካልተረዳችሁ በስተቀር በፍጹም አትፈርሙ፣ ካስፈለገ አስተርጓሚ እንዲቀብላችሁ ጠይቁ። ሶስት አየር ማረፊያ ስትደርሱ ከስደተኞች ጉዳይ ጋር በተያያዘ ለሚቀርብላችሁ ማንኛውም ጥያቄ፣ ምንም ዓይነት ውሳኔ ከመውሰዳችሁ በፊት የህግ አማካሪ የመጠየቅ፣ አለያም የስደተኞች ጉዳይ ዳኛ ፊት የመቅረብ አማራጭን መጠቀም ይቻላል። የመኖሪያ ፈቃድ ያላችሁ ሁሉ ማወቅ ያለባችሁ፣ አንድ ከአሜሪካ ውጪ ተጉዛችሁ ከስድስት ወር በላይ አለመቆየት። ሁለት ከስድስት ወር በላይ የመቆየት ሀሳብ ካላችሁ የሕግ ባለሙያን ማናገር ወይም ለሁለት ዓመት የሚያገለግለውን ተመልሶ የመግቢያ የመጉጓዣ ትራቨል ዶክመንት ፈቃድ ማውጣት። ሶስት አሜሪካ ውስጥ የመኖር ፍላጎታችሁን የሚያሳዩ ሁነቶችን ግብር መክፈል፣ ሀብት ማፍራት፣ ሥራ፣ ቤተሰብ ማሳየት። አራት የወንጀል ክስና ታሪክ ካለ የመኖሪያ ፈቃዱ ሊሰረዝ እንደሚችል ማወቅ። አምስት የመኖሪያ ፈቃድንም ሆነ ሌላ የስደተኝነት ደረጃን ሊሽር የሚችለው የስደተኞች ጉዳይ ዳኛ ብቻ መሆናቸውን ማወቅ። ስድስት ከአሜሪካ ውጪ ሆናችሁ መመለስ መቻል አለመቻላችሁን እርግጠኛ ካልሆናችሁ አስቀድማችሁ የሕግ ባለሙያን ማማከር። ማስታወሻ ይሄ መረጃ ግንዛቤን ለማስጨበጥ የቀረበ እንጂ የሕግ ባለሙያን ምክር የሚተካ ለመሆኑን ከወዲሁ መግለጽ እወዳለሁ። መደረግ ያለባቸው ጥንቃቄዎች ሁሉም ሰው እንዳለበት ሁኔታ የሚወሰኑና የሚለያዩ ስለሆኑ ራስን መጠበቅ በእውቀት ላይ የተመሰረተ በቂ መረጃ ላይ መመርኮዝ መመርኮዝና ሁልጊዜም ቢሆን ሕጋዊ ድጋፍን ማግኘት አስፈላጊና ጠቃሚ ነው። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ።